ከለታት ባንዲቱ ቀን ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። ከዚያም ወደ ቤተ መቅደስ ገባ። ከእሱም ጋር ብዙ ህዝብና ጸሐፍቶቻቸውም ሁሉ ነበሩ። አይሁድ እርስ በራሳቸው እየተነጋገሩ ስለ ቤተ መቅደስ ዋ ህንፃ ስራና ውበት እያደነቁ ነበር። ከዚያም ወደ ጌታ ኢየሱስ ዘወር ብለው መምህር ሆይ የዚችን የዝችን ቤተ መቅደስ ስራዋን፣ ክብሯዋን፣ ከፍተዋን ጌጧንም ሁሉ ትመለከታለህን አሉት። ጌታ ኢየሱስም እርግጥ ነው እናንተ እንዳላችሁ ታምራለች። ነገር ግን ፈቃዳችሁ ቢሆን ላፍርሳትና እኔው በሦስተኛው ቀን መልሼ እሰራታለሁ፣ አላቸው። አይሁድም ስለዚህ ነገር ሰዎች እንደ እብድ ቆጥሯሃል አሉት። ጌታ ኢየሱስም ነገሬን እንደ እብድ ብትቆጥሩት የማደርገውን ተአምራት ግን ልትንቁና ልታቃሉት ትችላላችሁን? አላቸው። ተአምራት በማድረግ አይተን ቃልህን አናቃልል፣ ነገር ግን የማይገባ ነገር ትናገራለህ፣ ራስህንም አምላክ ታደርጋለህ አሉት። ዳግመኛም ጌታ ኢየሱስ እንግዲህ አባቴ የሚሰራውን ስራ ማልሰራ ከሆንኩ አትመኑብኝ አላቸው። ከዚያም ወደ ቤተ መቅደሱ መለስ ብሎ አየና ሕዝቅኤል በራእዩ ያየውን አርባቱ እንስሳ የተሸከሙትን ሰረገላ ወይም መንኮራኩር ተመለከተ። እሊሁም አርባቱ እንስሳ ፊታቸው የሰው፣ የአንበሳ፣ የንስርና የበሬ ወይም የላም መልክ የሚመስል ነው። ጌታ ኢየሱስም ይህን ስዕል ምንድን ነው ብሎ ጠየቃቸው። እነሱም ነቢዩ ሕዝቅኤል በራእይ ያየው ስዕል ነው ብለው መለሱለት። ጌታ ኢየሱስም ይህ ስዕል ስነ ስርዓቱን ጠብቆ በመልክ በመልኩ የተሳለ ስዕል አይደለምን? አላቸው። አዎን፣ እርግጥ ነው። እኛም ይህን እናውቃለን አሉ። ከዚያም ጌታ ኢየሱስ እነዚህን በእንስሳ ምሳሌ የተሳሉትን ስዕሎች ይናገሩ ዘንድ ባዘዛቸው፣ በማንኛውም ስራና በፍጥረቱ ሁሉ ላይ ስልጣን ያለው የእግዚአብሔር ልጅ የሰው ልጅ እንደሆን አታምኑምን? አላቸው። አይሁድም በእውነት ዛሬ ልብህ እንደጠፋ አእምሮህም እንደዘነጋ ተረዳን። አንተ ዮሴፍ ልጅ ስትሆን ይህን ትናገራለህን? አሉት። ጌታ ኢየሱስም እንደነገርኳችሁ ይህን ባልሰራና እኒህንም የእንስሳ ስዕሎች ህያዋን ሆነው እንዲናገሩ ባላደርግ የዚያን ጊዜ የአናጺው ዮሴፍ ልጅ መሆኔን እናንተ እንደተናገራችሁት በትክክል ትረዳላችሁ አላቸው። እነርሱም እስኪ ስታደርግ፣ እኒህ ይህን ብታደርግስ፣ ይህንስ ብታደርግ፣ አባቶች ለዓለም ሁሉ መድኃኒት ነው ብለው ተስፋ የሚያደርጉት አንተ የእግዚአብሔር ልጅ እንደሆንክ እናምንባሃለን አሉት። ጌታ ኢየሱስም ወደ ስዕሎቹ መለስ ብሎ፣ እናንተ ጥንታውያን ስዕለ እንስሶች መንፈስ በእናንተ ላይ አድሮ መንፈስና ስጋ ይሁናችሁ ካላችሁበትም እኛ ወዳለንበት መሬት ውረዱ። ከዚያም ሁላችሁ አብርሃም፣ ይስሐቅ፣ ያዕቆብና ከቀድሞ ጀምሮ ወደ ሞቱት አባቶቻቸውና ልጆቻቸው ሄዱና ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ወደዚህ ወደ ቤተ መቅደስ ትመጡ ዘንድ አዛችኋል ብላችሁ ንገሯቸው። ይልቁንም እኔ ማን እንደሆን ከወዴት እንደመጣሁና ወዴትም እንደሚሄድ ለልጆቻችሁ ለአይሁዳውያን ያስረዷቸው ዘንድ ወደዚህ ዓለም የመምጣት የምስራች ከሚያውቁ ነቢያት አንዱ ከእናንተ ጋር ይምጣ በሏቸው አሏቸው። ጌታ ኢየሱስም ለእኒያ ስዕሎች ይህን በተናገረ ጊዜ ኢየሩሳሌምን ጨለማ ወረሳት፣ ታላቅ የምድር መናወጥም ሆነ፣ መብራቅ መበራቅትም ተብለ ጨለጩ የኢየሩሳሌምን ሰዎች እየገፈተረ በአፍጢማቸው እስኪደፋቸው ድረስ ታላቅ አውሎ ነፋስ ነፈሰ። ከዚህ በኋላ ግን ጨለማው ተወገደና እኒያ የአርባዕቱ እንስሳ ስዕሎች ከመሬት ወርደው ሲንቀሳቀሱ ሰዎቹ ተመለከቷቸው። ከዚያም እኒያ የሰው ፊት፣ የላም ፊት፣ የንስር መልክ፣ የአንበሳ ገጽታ ያላቸው አራቱ ስዕሎች ወደ አብርሃም እና ይስሐቅ ወደ ያዕቆብና አስራ ሁለቱ ልጆቹ አርእስተ አበው የመቃብር ቦታ ፈጥነው ሄዱ። ንስሩ ግን ወደ ሙሴ መቃብር ሄደ። ከዛም ጌታ ኢየሱስ ክርስቶስ እንዳዘዛቸው ከመቃብራቸው ጠርተው በቅጽበት ከኢየሩሳሌም ቤተ መቅደስ አደረሷቸውና በዚያ የሚገኙ የእስራኤል ልጆች ሁሉ አየዋቸው። አብርሃም በሽበቱ ይስሐቅንም ከመሞት በፊት በሕይወተ ሥጋ ሳለ ይታወቅበት በነበረ ምልክት፣ ያዕቆብንም የእግዚአብሔር መልአክ በረዳን ዳርም ኒካራም በረሃ የምትሆን ተገናኝቶት የተደረገውን ግብግብና ትንቅንቅ ልዩ ምልክት አዩ። ሙሴንም ፊቱ እያበራ አዩት። ይልቁንም ከአንደበቱ ኮልታፋነት አወቁት። ይህንንም ሁሉ ከተመለከቱ በኋላ ከአይሁድ ወገኖች ብዙዎቹ አመኑ፣ በእውነትም የእግዚአብሔር ልጅ ነው አሉ። ከዚህም ሁሉ በኋላ አብርሃም እንዲህ በማለት ይናገር ዘንድ ጀመረ። ማኅበራና አይሁድ ሆይ እኔ አባታችሁ አብርሃም ነኝ። እነዚህም ሁለቱ ልጆቼ ይስሐቅና ያዕቆብ ናቸው። ይህም ከልጆች አንዱ ታላቅ ነቢይ የሆነ ሙሴ ነው። እነሆ አምላክነቱን በካዳችሁት በዚህ ሰው ኃይል ከእኛ ጋር ከምታዩቸው አባቶች ወደዚህ መተናልና ልጆቼ ሆይ እሱን ስሙት ለእሱም ቃል ታዘዙ አላቸው። ዳግመኛም ሙሴ ተነስቶ ወንድሞች የእስራኤል ልጆች ሆይ አባቶቻችሁን በጽኑ ክንድ በታላቅ ኃይል ከምድረ ግብጽ ያወጣው እኔ ሙሴ ነኝ። የግብጽን ሰዎች በልዩ ልዩ መቅሰፍት ያጠፍሯቸው፣ የኤርትራን ባህር ከፍዬ አባቶቻችሁን ያሻገርኳቸው እና ፈርዖንን ከነ ሰራዊቱ ያሰጠምኩ፣ ይህንንና ሌላውንም ተአምራት ሁሉ ያደረጉት በዚህ በመካከላችሁ በቆመው ሰው ኃይል ነው በማለት ተናገረ። ዳግመኛ ሙሴ እጁን ወደ ጌታ ኢየሱስ ዘርግቶ በደብረ ሲና ተራራ ባለው ቁጥቋጦ ውስጥ የተነጋገረኝ ይህ ነው። በበረሃ ለአባቶቻችሁ መናን ያዘንምላቸው ይህ ነው። ከአለት ድንጋይ ውሃ ያፈለቅላቸው ይህ ነው። በጨለማ ሲጓዙ ብርሃንን በብርሃን አምደ ብርሃን ያበረረላቸው ይህ ነው። አህያ ሸራህያ ብሎ በተራራ ላይ ስሙን የነገረኝ ይህ ነው። ይኸውም ቅድመ ዓለም የነበር ዓለምን አሳልፎ የሚኖር አሸናፊ የኃያላት ሁሉ ጌታ ማለት ነው። ስለ መምጣቱና እንደ እኔ ያለ ነቢ ከመካከላቸው እግዚአብሔር ያስነሳላቸዋል በማለት ስለ እሱ ትንቢት የተናገርኩለት ይህ ነው። በተራራ ላይ እየሰወረኝም ይህ ነው። አስቀድሞ አባታችን አዳምን በአርአያውና በአምሳሉ የፈጠረ ይህ ነው። እነሆ ዛሬም በኃጢአት ከመጣ ፍዳ አዳምን ያድነው ዘንድ ወደዚህ ዓለም መጣ። እናንተ የእስራኤል ልጆች ሆይ እሱን ስሙት፣ ለሱም ታዘዙለት። እሱን የማትሰማ ሰውነት ሁሉ ከወገኖቿ ተለይታ ትጠፋለች አላቸው። ሙሴም ለእስራኤል ልጆች ነገሩን ተናግሮ በፈጸመ ጊዜ የጌታ ኢየሱስ ፊቱ በራ፣ ብርሃኑም ከፀሐይ ብርሃን ይልቅ አንጸባረቀ። በዚያ የነበሩ የእስራኤል ልጆችም ይህን በተመለከቱ ጊዜ በፊታቸው ወደቁ፣ እንደ በድንም ሆኑ። ጌታ ኢየሱስ ግን አነሳቸውና ልቦናቸውን እያጽናና፣ እንግዲህ እኒህ አባቶች ምስክር ሲሆኑ እኔ እስራኤል አምላክ መሆኔን ትጠራጠራላችሁን? አላቸው። እነሱ ግን አንዲት ቃልስ እንኳ ሊመልሱለት አልቻሉም። ከነሱም ብዙዎቹ አመኑበት። ከዚያም እንግዲህ አብርሃም አባታችሁ በመሆኑ እናንተ ሚስ ልጆች በመሆናችሁ አትመኩ፣ እኔ በነዚህ ከነዚህ ድንጋዮች መካከል አስነስቼ እንዲያመሰግኑ ማድረግ እችላለሁና አላቸው። የቀደሙ አባቶች አብርሃምና ይስሐቅ እና ያዕቆብ፣ ሙሴና ሊቃውንትም ሁሉ ከመቃብር ተነስተው ስለ ጌታ ኢየሱስ ክርስቶስ ምስክርነታቸው በአይሁድ ፊት ከሰጡ በኋላ ሕዝቡ ወደ ጌታ ኢየሱስ ሃይማኖት በመሳብና በማስተባበር በስሙን በማስተማር በኢየሩሳሌም ሱስ ቀን ተቀመጡ። አይሁድ ግን እኒህን አባቶች አባቶቻቸው እንደሆኑ አልተቀበሏቸውም። ይልቁንም ኢያኔስና ኢያምቤሬስ የተባሉ የግብፅ ጠንቋዮች ይህ የአናጼ ልጅ ከሚሰራው ስራ የበለጠ ይሰሩ ነበርና እናንተ የኢየሱስ ተባባሪዎችና መተተኞች ናችሁ፣ በማለት በድንጋይ ሊወግሯቸው ተነሳሱባቸው። ጌታ ኢየሱስም እኔ መሰሪ ወይም አስማተኛ ብሆን እኒህ ንጹሐን አባቶች አስማተኞች ናቸውን በጌትነቴ ክብርና በንጹሐን መላእክቶቼ የምስጋና ዳግ በመጣበት ጊዜ በዚያቸው የፍርድ ዕለት የሚወቅሷችሁና የሚፈርዱባችሁ ከእናንተ መካከል እንደማስነሳ እውነት እውነት ላችኋለሁ አላቸው። አይሁድም ይህን አነጋገር በሰሙ ጊዜ በድንጋይ የወግሩት ዘንድ ወደዱ። እሱ ግን ከእጃቸው አመለጠና በደመና ተጭኖ ከዮርዳኖስ ወንዝ አደረሰችው። እና አብርሃምም ወደ ጌታ ኢየሱስ መጥተው አቤቱ ጌትነትን አይተናልና ዛሬ ደግሞ ምን ታዘናለህ ብለው ጠየቁት። እሱም በሰላም ተነስታችሁ ወደ መጣችሁበት ቦታችሁ ተመለሱ አላቸውና እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። እኒያ ሥጋ የለበሱ የአርባዕቱ እንስሳ ስዕሎችም ጌታ ኢየሱስ ካለበት በረሃ መጥተው ሰገዱለት። እነሱ፣ እሱም እንያን ስዕሎች ወደ ቦታችሁ፣ ወደ ቤተ መቅደሱ ተመልሳችሁ እንደ ቀድሞ ሥርዓታችሁ ኑሩ አላቸው። እነሱም ተመልሰው በቀድሞ ሥርዓታቸው ኖሩ። ለእግዚአብሔር ክብር ምስጋና ይሁን፣ አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን።